ን ን ያሰበው ተሳካለት ህልሙ እውን ሆነለት። ለበርካታ ዓመታት ሲናፍቆ የነበረው ዋንጫም በመዳፉ ስር ወደቀለት። ዋይት ሃርት ሌን የነፈገውን ዋንጫ ጣሊያን ዛሬና ሰጠው። ሞሪሶ ፖቾቲኖ ያላሳዩትን ትልቅ ክብር ትላንት ወደ አሰልጣኝ የዙፋን ወንበር የመጣው ቪሰንት ኮምፓኒ ያሳየው ትላልቅ ተጫዋቾች በተደጋጋሚ ሲያነሱትና በደስታ ጮቤ ሲረግጡት ከርቀት በናፍቆት ሲመለከት የነበረው ሀሪኬን በሌሎች ተጫዋቾች የተመለከተው የደስታና ፈንጠዝያ አለፍ ሲልም በተጫዋቾችና አሰልጣኞች የሚደረገውን የድራፍት ሩምታ ሊመለከት የሁለት ጨዋታ እድሜ ብቻ ቀርቶታል። ከሪጅዌይ ሮቨርስ፣ አርሰናል፣ በድጋሚ ሪጅዌይ ሮቨርስ ዋትፎርድና ቶትናም ወስፐር ዋንጫን በመናፈቅ የተንከራተተ ትላልቅ ስኬቶችን ማሳካት የፈለገው እንግሊዛዊ የፊት መስመር አጥቂ በስተመጨረሻም በ31 ዓመቱ የጀርመን ቦንደስሊጋን ዋንጫን በማንሳት የስኬቱን ገመድ ጨበጠ። በ201516 የውድድር ዓመት የቀድሞ ክለቡ ቶትናም ወስፐር ክሊስተር ሲቲ ጋር የፕሪሚየር ሊግ ዋንጫን ለማንሳት አንገት ለአንገት የተፋጠጡበት ዓመት ቢሆንም ያንም ብዙዎች በተደጋጋሚ ሲያነሱትና በድል ዜማ ሲበሩቁበት የነበረውን የፕሪሚየር ሊግ ዋንጫ ማሳካት ሳይችል ቀርቷል። በቀጣዩ ዓመት ክለቡ ቶተናም ወስፐር የሊጉን ዋንጫ ነሳል ተብሎ ቅድመ ግምት ቢሰጠውም ነገር ግን ከጣሊያኑ ጁቬንቱስ በመጣና ቼልሲን በተቀላቀለው ጣሊያናዊው ወራሪ አሰልጣኝ አንቶኒ ኮንቴ አማካኝነት ቶተናምም ሀሪኬንም ካሰቡት ካለሙት የስኬት መንገድ ገፍትሮ ጥሏቸዋል። ዋንጫን የናፈቁት ቶተናምና ሀሪኬን 86 ነጥብ ይዘው ነገር ግን ዋንጫ ለነሱ አሳዛኝ ፍጥረት ሆነዋል። በ2009/10 የውድድር ዓመት ቼልሲዎች በ86 ነጥብ የእንግሊዝ ፕሪምየር ሊግ ዋንጫ ማንሳት ሲችሉ በ2010 11 የውድድር ዓመት ማንቸስተር ዩናይትድ በ80 ነጥብ የዋንጫዋን ጆሮ መጨበጥ ቢችልም በ201516 ሊስተር ሲቲ የሊጉ ዋናት ላይ ሆኖ የውድድር ዓመቱን ቢያጠናቀቅም። ነገር ግን ለእነዚህ ክለቦች የወጣው የስኬት ጀንበር በዛ በኋይ ተርትሌን ብቅ ልትል አልቻለችም። ይህ ሁሉ ክስተት ሕይወቱን ሁሉ ለእግር ኳስ ለሚሰጠው ሳይታክት በየጊዜው ለሚታትረው እንግሊዛዊ የፊት መስመር ተጫዋች ከባድና መራር ሐዘን ነበር። በክለብ ውስጥ ዋንጫ የራቀው እንግሊዛዊ ተጫዋች ትኩረቱን ወደ ብሔራዊ ቡድን ቢያደርግም ሊሳካለት ግን አልቻለም። በ2020 ራሷ እንግሊዝ ባዘጋጀችው የአውሮፓ ዋንጫ ላይ በምድሯና በደጋፊዎቿ ፊት የቋመጠችበትን ዋንጫ ለመውሰድ ትልቅ ዝግጅት አደረገች። ሀሪኬንም ቡድኑን በመያዝ እስከ ፍጻሜው መድረስ ቢችልም ነገር ግን በጣሊያን ተሸንፈው ዋንጫውን ተነጠቁ። ብሔራዊ ቡድኑ ዋንጫ ያላነሳው ቡካዮ ሳካ፣ ማርከስ ራሽፎርድ እና ጄደን ሳንቾ የፍጹም ቅጣት ምት በመሳታቸው ነው በማለት የደጋፊዎች መዘባበቻና መጠቋቋሚያ ሆኑ። ከዚህም አልፎ በማኅበራዊ ሚዲያ በቆዳ ቀለማቸው ተሳለቁባቸው። ሀሪኬንና የእንግሊዝ ብሔራዊ ቡድን ከዋንጫ ጋር ተቀራርበው ነገር ግን ሳይገናኙ የተለያዩት የአይ ውድድር ዓመት ብቻ አልነበረም። ሀገሩ እንግሊዝ ጀርመን ባዘጋጀችው 2024 የአውሮፓ ዋንጫ መድረክ ላይ ለፍፃሜ ስትደርስ የሀሪኬን የዋንጫ እርግማንና የእንግሊዝ የዋንጫ ጥም ብቂያው አሁን ነው ተብሎለትም ነበር። ነገር ግን በፍጻሜው ጨዋታ በስፔን ብሔራዊ ቡድን ሁለት ለአንድ ተሸንፈው ብዙ ከጠበቁት ከናፈቁትና ከጓጉለት የንግስና ዙፋን ሳይወጡ ቀርተዋል ይህ የሆነው በሀሪኬን የዋንጫ እርግማን ወይስ በእንግሊዝ ብሔራዊ ቡድን ዋንጫ አብዝቶ በመፈለግ ምክንያት ይሆን የሚለው ጥያቄ ብዙዎችን ሲያከራክር ቆይቷል። ነገር ግን አሁን መልስ ያገኘ መስሏል። ዋንጫ እንዳታይ ተብሎ የተረገመ የሚመስለው ሀሪኬን በአሊያንዛሬና የቦንደስሊጋ ዋንጫ አንስቷል። የእግር ኳስ ሕይወቱን በ2009 ሪጅዌይ ሮቨርስን በመቀላቀል የጀመረው ኬን በክለብ ውስጥ ብዙም ሳይቆይ በዚያው ዓመት ቶትናም ሆትስፐርን ተቀላቀለ። በስፐርስ ቤት በአሰልጣኞች የሚገባውን ቦታ ያላገኘው ሀሪ ኬን ለአምስት ዓመታት በውሰት ውል ለሌተን ኦሪየንት፣ ሚልዎል፣ ሌስተር ሲቲ እና ኖርዊች ሲቲን በመጫወት የእግር ኳስ ሕይወቱን አሳልፏል። በ2014 አርጀንቲናዊ አሰልጣኝ ሞሪሶ ፖቼቲኖ የቶተናም ዋና አሰልጣኝ ሆኖ ከተመረጡ በኋላ ሀሪኬን በቶትናም ያለው ተሳትፎ ትልቅ መሆን ጀመረ። ማንም አይፈልግህም ተብሎ በውሰት ውል ከአንዱ ክለብ ወደ አንዱ ክለብ ሲንከራተት የነበረው ኬን የእግር ኳስ ህይወቱን ሊያሳምርለት አርጀንቲናዊ አሰልጣኝ ወደ ኋይተር ትሬን ብቅ አለለት። ሀሪኬንም ለተጋጣሚ ቡድን ፈተና፣ ለተከላካዮች የቤት ስራ መሆን ጀመረ። ኬን በአስራዎቹ ዕድሜ በቶተናም ቤት ውስጥ በነበረው ቆይታ እንደ ሌሎች ተጫዋቾች በአካል ብቃት የዳበረ እንዲሁም ፈጣን አልነበረም። ነገር ግን በቴክኒኩና ራሱን ለማሻሻል ባለው ፍላጎት የአሰልጣኞችን ክብር አግኝቷል። በስፐርስ ቤት መድመቅ የቻለው ኬን በ201516 እና በ201617 በተከታታይ ለሁለት ዓመት የውድድር ዓመቱ የሊጉ ከፍተኛ ጎላግቢ ሆኖ አጠናቋል። ከዚህ በተጨማሪም ቶትናም በፕሪምየር ሊጉ ሁለተኛ ሆኖ እንዲያጠናቅቅ ትልቅ ድርሻ ተወጥቷል። ፕሪምየር ሊጉ ወጣት ተጫዋች ተብሎ የተመረጠ፣ የቶትናም ሆትስፐር የአመቱ ምርጥ ተጫዋች በመባል ሶስት ጊዜ የክብሩ ባለቤት መሆን የቻለ፣ የፕሪምየር ሊጉን የወርቅ ጫማ ለሶስት ዓመት የወሰደው እንግሊዛዊው የፊት መስመር አጥቂ እነዚህን ሽልማቶች ጠራርጎ ሲወስድ፣ አንድ ነገር ግን ይቀረው ነበር። እሱም ዋንጫ ነበር። ዋንጫ ባለመውሰዱ ምክንያት በእግር ኳስ ሕይወቱ ትልቅ ስኬት መድረስ አልቻለም እየተባለ የብዙዎች መነጋገሪያና መጠቋቋሚያ የሆነው ሃሪኬን ይህንን ክብር ለማሳካት ስፐርስን ለቆ መውጣት ግድ ሆነበት። የጀርመኑ ኃያሉ ክለብ ባየር ሙኒክ የተጫዋቹን ዋንጫ ፍላጎት ተመልክቶ በ2023 110 ሚሊዮን ዩሮ በማውጣት በቦንደስሊጋውም በባየርንም ታሪክ ውዱ ፈራሚ እንዲሆን አደረገው። ባየርንን የተቀላቀለው ኬን በክለቡ ውስጥ ዋንጫ ያሳካል ተብሎ ቢጠበቅም ነገር ግን ክለቡ ባየርን ለተከታታይ 11 ዓመታት ያሳካውን የቦንደስሊጋ ዋንጫ ሀሪኬን በመጣበት ዓመት ሳያሳካ ቀረ። ይባሱንም የዣቪ አሎንሶ ባየር ሊቨርጉሰን በቡንደስሊጋው ታሪክ ሳይሸነፍ ዋንጫ ያነሳ ብቸኛው ክለብ ሆነ። ለዓመታት ቡንደስሊጋውን በበላይነት ተቆጣጥሮ የነበረው ባየር ሙኒክም ከነበረበት ዙፋን ወረደ። የሀሪኬን የዋንጫ እርግማን ለባየርንም ተረፈ። ሀሪኬን ወደ ባየርን በመጣበት ዓመት ዋንጫ አሳካ እንጂ 36 ጎሎችን ለባየርን በማስቆጠር የአውሮፓ የወርቅ ጫማ አሸናፊ ሆኗል። እንግሊዛዊውን የፊት መስመር አጥቂ በተመለከተ በርካቶች የተለያዩ አስተያየታቸውን ሰጥተዋል። በ2018 የኤስፔን ዘጋቢ ሚካኤል ኮክስ ኬን መጀመሪያ ላይ እንደ ንጹህ ግብ አስቆጣሪ ይቆጠር ነበር፣ እሱ በእውነቱ ሁሉን ያማከለ ተጫዋች ነው ብዙውን ጊዜ እንደ አጥቂ አማካኝ ይጫወታል ሲል አሞካሽቶታል በቶተናም ክለብ ውስጥ ሀሪ ኬንን ያሰለጥነው ክላይቭ አለን ኬን ለጨዋታ ፍቅር ያለውና እግር ኳስ የሚወድ ነው ሲል አውድሶታል የቀድሞ የቶተናም ከ21 ዓመት በታች አሰልጣኝ ኤለን ፈርዲናንድ የኬንን እንቅስቃሴ ከቀድሞ የፊት መስመር አጥቂ ቴዲ ሼሪንግሃም ጋር ተመሳሳይ እንደሆነ ተናግሯል። እነዚህና ከነዚህም በተጨማሪ የወዳሴና የምስጋና መልእክት ሲደርሱት የነበረው ሀሪኬን በስተመጨረሻም ከባየርን ጋር የቡንደስሊጋ ዋንጫን አሳክቷል። ነገር ግን የኬን የዋንጫ ርግማን አሁንም ትቶት የሄደ አይመስልም። ምክንያቱ ደግሞ ክለቡ ባየር ከሆፈናይም ጋር የሚያደርገው የመጨረሻ ጨዋታ ላይ በቅጣት ምክንያት አይጫወትም። ይህንን ሁኔታ የተመለከተው ኬን ጫፍ እየደረስኩ አይሳካለኝም ሲል አስተያየቱን ሰጥቷል። በእርግጥ ሀሪኬን ይህንን የተናገረው በምክንያት ነው በ የአውሮፓ ሻምፒየንስ ሊግ በማንሳት የዋንጫ እርግማኑን ያስወግዳል ቢባልም በኤርገን ክሎፑ ሊቨርፑል ዋንጫውን ተነጥቆ ህልሙ ሁሉ መና ሲሆን ተመልክቷል። ዋንጫን ለማንሳት የተለያዩ ውጣውረዶችን የወረደ ብዙ መሰናክሎችን ያለፈ ከዚህ በኋላም ዋንጫ አያሸንፍም የተባለለት ሀሪኬን በስተመጨረሻም በርካታ ተጫዋቾች ያዩትንና ያሳኩትን ዋንጫ በመዳፉ ውስጥ ለማስገባት የ180 ደቂቃ እድሜ ቀርቶታል ሶን ኬን